ቀልብህ ይገፈፍ። ምን አይነቱ ቀልበ ቤት የሆነ ሰውዬ ነው እናንተ፣ መጥቶ ቀልቤን ገፈፈው እኮ ሰሞኑን ሮማንቲክ ላይፍ ስታይል እያሳዩን እንደዚህ ዛራና ቻንድራ እየሆኑ በመሀል መቶ የእርጉዝን ብጥልቅ አላለብንም። አቤት የመኪናውን ፍቅር ሳይጨርሱት፣ አቤት፣ አቤት፣ አቤት። አንዳንድ ሰው ግን ምን አለ ሳምንት ብትቆዩ፣ ድራማውስ ምን አስቸኮለው ሲጀምር ማለት ነው። አንተ ሰውዬ፣ ምን አይነት ሰው ነህ? በማርያም ዱባይ ድረስ ይዟት ሲሄድ የት ነበርክ? እስከ ዛሬ ሮማንቲክ ላይፍ ስታይል ዋና ውስጥ ይዟት አለም ዘጠኝ ሲል ሲስማት ሲያቅፋት፣ የት ኖረህ ነው ዛሬ የመጣው? ሚስት ከሆነች ከወደድካት ካፈቀርካት እስከ ዛሬ ብሩኬ ይዟት ዱባይ ድረስ ሳምንት ሁለት ሳምንት ሲሄድ ድሬዳዋ ሲሄድ የት ነበርክ ነው? አሁን መኪና ሲገዛ ጊዜ በቃ የሆነ እርግጠኛ ነኝ ብሩኬን ተመኝተው ነው እሱ አልፈልግም ብላ ትታደ ተስማምታችሁ ትታችሁት ነበር። ግን ደግሞ አሁን ብሩኬ መኪና ስለገዛ ከእሷ ጋር እየሰራ መኪና ስለገዛ አንተም ከእሷ ጋር ዩቲዩብ ሰርተህ እንደዚህ ተመነጋግጨ ልትገዛ ነዋ። ርርር እንደዛማ፣ አይሳካልን እኛ እንደ ብሩኬ አንተ ልንወድህ አንችልም። ጭራሽ በዚህ መንገድ መጥተ የፈለገ ይቅርታ ብጠይቅ እንደ ብሩክ የምንወደው ሰው የለም። ምክንያቱም ብሩክ ማለት ነው ዛሬ ራሱ ይሄ ሁሉ ነገር ተብሎ አልተናደደም በቃ የሆነ ትግስተኛ ልጅ ነው የምሬ ነው ብሩኬ ማለት ነው እና መኪና ስለገዛ ብዙ ሰው ደማቸው ፈልቷል ብላ ነበር ሀይሚ እውነቷን ነው ደግሞ ከትናንት ወዲያ ስቶሪ ያለ ምን እንዳደረገች ታውቃላችሁ እስከ ዛሬ ሀይ ብላችሁኝ የማታውቁ ሰዎች አሁን ገንዘብ እንዳለኝ ስታውቁ ሰላም ያላችሁኝ ደህና ናችሁ እውነት ነው ደህና ናችሁ መጣኩ እናንተ ቀለበት አስሬልሽ ነበር እያለ እሺ እንዴት ናቸው? እኔ ማሮች የኔ ወዶች ደና ናችሁ? በጣም ደና ነኝ። እግዚአብሔር መስገን ክብሩ ይስፋ ለመድኃኒ ዓለም አለው። እንግዲህ ሰሞኑን ደስ ብሎን ነበረ። አዲስ ነገር መጣብን ደግሞ። ወይ እንደው ቀልቤን የገፈፉ ቀልቤ ይገፈፍ። ምን አይነት ደመከልብ የሆነ ሰውዬ ነው ደግሞ? ጥቁር ልብስ ለብሶ ነው የመጣ። ይህ መከራ ነው ይዞብን የመጣ ውይ በሰላም እያየን ደህና አሪፍ አሪፍ ቪዲዮ እየሰሩልን የነበረውን አምጥቶ ውሃ ቸለሰበት። ሲያናድድ እኔ እንዴት እንዳጨሰኝ የምሬን እኮ ነው። እንዲሁ ትክክለኛ ስራለ ቢሆንስ ማንም ሰው ከኋላ ህይወት ያሳልፋል ላይፍ ያሳልፋል። እውነቴን ነው። እንዲሁ ምን አይነት ሰውነ ብናት ስታናድድ። ፍራንክን ቢሆን ሀይሚ እስካሁን ድረስ ብዙ ፍራንክ ሰርተሻል፣ ከዛ ፍራንክ አትማሪም እንዴ እስከ ማለት ደርሳችሁ ነበረ ግን ደግሞ ማለት ነው እንደ እውነት ነው ብለን እንደ ቪዲዮው እናወራ። እንደ ቪዲዮው ስናወራ ቀለበት አሰር ግልሽ ነበር። ማንም ሰው ያሳልፋል። ህይወት ካልተመቻች ደግሞ ይለያያል። በቃ አልተመቸኝም፣ አልፈልግም ካለች ካላስ መሄድ ነው ያለብህ፣ በግድሙ ጭጭ። ሌላ ህይወት ስትጀምር ወንዶች የጣሉት ንቃት ያነሱባቸው አይወዱም ሳ በትክክል በተለይ ብሩኬ ከእሷ ጋር ሆኖ መኪና ከገዛ ወዲህ በቃ ብዙ ሰው እየተናደደ ነው። ከእሷ ጋር ሆነው ሌሎችም መኪና መግዛት ይፈልጋሉ ከሀይሜ ጋር ሆነው አሪፍ አሪፍ ነገር አይተው ስላታየላቸው አሁንም ሌሎች ሌሎች ወንዶች መጥተው ከሀይ ሜጋ ሆነው ቪዲዮ ሰርተው እንደ ብሩክ መኪና መግዛት ሲጀመር በብልጠት አይደለም። ፈጣሪ ሲያሳድጋችሁ በምን እንደሚያሳድጋችሁ አታቁም። እና ጎረምሶችዬ፣ እየመጣችሁ ቡራ ላይ ሀይሚ ላይ ባትለጠፉ ጥሩ ይመስለኛል። በመጀመሪያ ደረጃ ማንም ሰው ያለፈ ህይወት አለው፣ ያሳልፋል። ከዛ ካልተፈላለክ ትለያያለ። እሷ የራሷን ላይፍ ትጀምራለች፣ አንተም የራስን ላይፍ ትጀምራለ እንጂ ላይፍ ጀምራ ከኔጋ ሁኝ በግድ ህይወትሽ እንደምበጠብጠው የኔ እንደበጠብጥሽ አንቺን እበጠብጣለሁ። ሲጀምር ቡራ እንደዚህ በቀላሉ የሚተዋሰው አይደለም። ሲቀጥል ደግሞ ያለፈ ነገር ነው፣ በቃ ያለፈ ነው ካለፈ ደግሞ አንተ መታ አሁን እዚህ ጋር እስከዛሬ የት ነበርክ? ነው ይህ ጥያቄ። በመጀመሪያ ደረጃ ቀለበት ካሰርክላት ከወደድካት፣ እስከዛሬ ዛሬ የት ነበርክ? ሳምንት ሙሉ ዱባይ ስትሄድ፣ ብዙ ቦታ እየዴ ስትዝናና፣ ቪዲዮ አብራ ስትሰራ፣ አብራ ስትውል፣ ብዙ ጊዜ ስታሳልፍ፣ አንተ የት ነበርክ? አሁን ቆንጆ መኪና መጥቶ ድቅን ሲል መተህ እንደርጎዝም ዘው የምትልበት ምክንያትህ ምንድን ነው? ሳውዬ አረታቡ አይነፋም፣ አይነፋም ብራዘርዬ። እንዴ ሼም የለም እንዴ! ታው እንጂ ልጅቷ ህይወቷ አንተነችን። ቦቀቀላ ልጅ አሁን ሚጢጥ እየኮናት ዝም ብላ እና መከራ የመከራ ልብስ ለብሰ መከራ ነው ይዘህብን የመጣኸው። ሰሞኑን እንዴት እየተደሰትኩን መሰላችሁ? በእነሱ ቪዲዮ በቃ ሮማንቲክ እያሳዩን ነበረ። አሁን ደግሞ መጥቶ በላይ ላይ እንደ እርጎ ዝንብ ጥልቅ አለ። ውህ ውህ ጥልቅ ብዬ ነው። ውሃ ወሰዳት አሉ እንግዲህ። የኮሜንታተሮች ስድብ ከቻልከው እንግዲህ ፈጣሪ ጽናቱን ይስጥ ማለት ነው። ና ያለፈ ህይወት ያለፈ ነው በቃ። አሁን ሚስቴንሽ መተህ አይሰራም። ሲጀመር አንድ ሀይሚ ላይ እንደ ጥፋት አለ ብዬ የማስበው መናገር ነበረባት። ግን ያልተናገረችው ደግሞ ብሩኬላ ለማጣት ነው። በህፃንነት ሰው መሀል ሆኑ እንግዲህ ታግብኛለሽ ብላት ተቀበልኩት አለች። እንግዲህ ምን ይደረግ ሀሰን ሲለው የነበረው ሰው ይሄ ሳይሆን አይቀርም። አንዱ ለጓደኞች ያውቃሉ እያለ ነው፣ እና ሀሰን ንንገረው ንንገረው ሲል የነበረ ይህን ይመስለኛል አለኝ። እኔ ያኔ ሀሰንም ሙልጭ ጨርጌ ነበር የሰደብኩትና እንደውም ራሷ ነግረው ቢሆን ይሻል ነበረ። ዞሮ ዞሮ ግን ሰውየው ዝም ብሎ የቅናት መንፈስ ያለበት ይመስለኛል እንጂ እሷ ዓይን ሰጥተው ወይም አይደለም። ያኔ በስተት አድጋለች ተሳሳተች፣ ተሳሳተች ካላስ እና ብሩኬ የተናደደው ለምን ደበቅሺ ነው። እውነት ነው ያናድዳል። ቀለበት አስሮላት ከሆነ ከሱ ተደብቃ በደንብ አድርጎ ያናድዳል። ግን ደግሞ እሷ ሳታቅ በህፃነት ዝም ብሎ የሆነ ቡጨቅርቅ እኔ እኔ አላቀም የምር እውነት ከሆነ ሀይሚጋም ትንሽ ጥፋት አለ ብዬ ነው ማስበው። እውነትነቱን መናገር አለብን። ምክንያቱም ቀለበት ካሰረች መናገር አለባት መናገር አለባት። ለብሩኬ ያለፈ ህይወቷን እንዲህ እንዲህ ነበረኝ ብላ መናገር አለባት። በእርግጥ ብሩኬን ሀይሚ ፍቅረኛ ሞች ነን ብሎ ይፋ አላደረጉም፣ እንደ ፍቅረኛ አላወሩም። ግን ደግሞ ላይፋን ለብሩኬ ምንም ነገር መደበቅ የለባትም። ብሩኬን ያናደደው ይሄ ብቻ ነው። እሱ ስላፈቀራ ስለወደዳ ሳይሆን መደበቋ ነው፣ ቡራን ሊያናድደው የሚችለው አዎ፣ እንደ ሰውኛ ስናስቡ ያናድዳል። ከደበቃ አንድ ሰው ፍቅረኛ የሆና ከደበቀኝ ሳይነግረኝ ቀለበት አስሮ ምናምን፣ ከዛ የሆነ ጊዜ ፍቅረኛው መታ አስረን ነበር እኮ ለምን ቢላይ እናደዳለሁ። ስለዚህ ሃይሚ መደበቁ አሁን ይጎዳታል። ሰውነቷን የጨረሰችው ለካ ለዚህ ነው የመነመነችው። እንደውም ተናግራ ብትተነፍስ ይሻላት ነበር፣ ግን እስከዛሬ መደበቁ አሁን ዋጋ ሊያስከፍላት ይችላል። እሱ ደግሞ በደካማ ጎኗ መቶ መኪና ስለተገዛ እሱም መኪና መግዛት ስለሚፈልግ ከሀይሚ ጋር ቪዲዮ ሰርቶ ሽከላከቢር። ብቻ ትልቅ ችግር ነው በእውነቱ

እና ሀይሚ መደበቀ አሁንም፣ ከዚህም በኋላ ዋጋ ያስከፍልሻል ነገሮችን ባትደብቂ አሪፍ ነው ብዬ አስባለሁ። ቡራ እንደማትቀይማ ተስፋ እናደርጋለን። አሁንም ሁላችንም ለብሩኬ መልእክት ማስተላለፍ አለብን። ምክንያቱም እሷ በቃ በህጻነት ነው። አሁንም ከአንተ ፊት አልፈልግም እያለችው ነው። አንዳንዴ ወንዶች ያባብሉናል ምናምን፣ በቃ በደካማ ጎናችን ገብተው ማለት ነው እንዲናደርግላቸው እንዲያግዝ ይሻለ ወንድ ሆን ይሻሉ ምናምን ብሎ ገብተው ተለሳልሰው ከዛ በኋላ ነው አውር የሚሆኑብን። እና ብዙ መረጃ አቀርባለሁ ምናምን ምን እያለ ነው። እና ብሩኬ እንደማትቀየማት ተስፋ እናደርጋለን። ምክንያቱም ብዙ ሰዎች የእናንተን ውድቀት እንደሚፈልጉ ታውቃለህ አደለ? ሰው በቃ ከሀይሚ መራቅ የለብን። በቃ ሰዎች እናንተን ለመጣል ነው አደል? አንተ አሁን ይህን መኪና ስትገዛ መጣ በሮ። ስለዚህ ጠላት ደግሞ እንዲቃጠልልህ አንተ እሰየው እንኳንም አደረክላት ብለህ ከሃይሜ ጋር መቀጠል አለብን። በቃ አኩርፈ መሄድ የለብን እውነት ከሆነ ማለት ነው። አኩርፈ ጥላት መሄድ የለብም። ጥላት ሄድክ ማለት ለጥላት መንገድ ሰጠ፣ እንድትለያዩ ትፈልጋለ ማለት ነው። ግን ደግሞ በዛው ከቀጠልክ እሰየው እንኳንም ብለህ ቀጥል። በቃ ጎበዝ ከሆናችሁ፣ ማሸነፍ ከፈለጋችሁ፣ ስኬታችሁ ላይ መድረስ ከፈለጋችሁ፣ ይሄ ሰው ፍቅረኛ የነበረች ብሎ መጣላል። እሰይ እንኳንም ሆነች እንኳንም አሰርክላት ብለህ አውራት፣ ከቀጠልክ እናደንቃለን። ስኬት ላይ ትደርሳለ እስካሁን እንደቆየው ማለት ነው። ግን አሁን ለምን ደበቅሽ ብለ ከሄድክ ለጠላት መንገድ ከፈትክለት ማለት ነው። ሌላ ደግሞ ፍራንክ ከሆነ ሀይሚ ባለፈው ስንት ዋጋ የከፈልሽው በፍራንክ ነው አደለም? አሁንም አዲስ ፍራንክ ከጀመርሽ ግን በጣም ይደብራል። ሁሌ ፍራንክ ፍራንክ፣ በጣም የሚያስጠላው እንደዚህ ከባድ ፍራንክ ሪስክ ያለው ፍራንክ ባትሰሩ ጥሩ ነው። ዛሬውኑ ነግረሽው ከሆነ አሪፍ ነው። ግን ከዋለ ካድር እንደ ባለፈው ካሰነበትሽው ከባድ ነው። ግን ተመካክራችሁ በውስጥ ሁላችሁም ከሆነ አሪፍ ስራ ነው ያስተምራል። ቀጥሉበት። ሪያሊቲ ከሆነ ደግሞ አንተ ሰውዬ፣ ቀልቤ እንደገፈፍኩ የምሬ ነው። ጥቁር ልብስ መጣህ እንደ መከራን ይጠራብኝ።